ሰላም ሰላም ተመልካቾች እንዴት ናቸው? እኔ የሩስ ይባላለሁ። ይህ ስለ ትዳር እና የልጆች አስተዳደግ የምንወያይበት የምናመካከርበት ቻናሌ ነው። ስለሆነም ቻናሌን ሰብስክራይብ፣ ላይክ እንዲሁም ኮሜንት እየሰጣችሁ አበረታቱ። ዛሬ እንግዲህ ስለ ትዳር ከማግባት በፊት የተለያዩ መጽሐፍቶችን በማንበብ ባለትዳሮችን በማየት ስለ ባለትዳሮች በመስማት የነበረኝ እይታ ይዤላችሁ መጥቻለሁ። ትዳር ማለት ቀላል፣ በሁለቱም ፈቃደኝነት የሚመሰረት ይመስለኛል። ግን አሁን ባለው መረጃ ትዳር ምናልባትም የአንድ ወገን ፈቃደኝነት ብቻ ሊሆን ይችላል። ለምን፣ እንዴት የሚለውን በቀጣይ ክፍል ይዤላቸው እመጣለሁ። ሌላው ደግሞ በትዳሩ ጸብ፣ ጭቅጭቅ ወይም አለመግባባት ካለ ለምን አይለያዩም ብዬ ፈርድ ነው። እናንተስ ምን ትሉ ነበር? ከታች ኮሜንት ላይ አስቀምጡልኝ። ግን በትዳር ውስጥ ፍቅር እንዳለ ሁሉ ጸብ አለ፣ መስማማት እንዳለ ሁሉ ጭቅጭቅ፣ አለመግባባት ሊኖር ይችላል። ነገር ግን ፍቅርና መተሳሰብ ስላለ እና አንድ አካላችን ቢቆስል ቆሰለ ብለን ቆርጠን አንጥለውም፣ ይልቁንም መድኃኒት እንፈልግለታለን እንጂ ባልና ሚስትም አንድ አካል አንድ አምሳል ስለሆኑ ስለተጣሉ ሊለያዩ አይችሉም። ይልቁንም ለጠባቸው መንስኤ መፍትሄ ይፈልጋሉ። ግን ቁስሉ ወደ ካንሰር ከተለወጠ ነው ወይም አደገኛ ሕመም ከሆነ አካላችን ቢሆንም ቆርጠን እንጥለዋለን። በትዳር ውስጥም ልክ እንደ ካንሰር አይነት በሽታ ሊኖር ይችላል። ግን አካላችን መቁሰሉን የነገረን ዶክተሩ፣ የሚያስወግድልንም ዶክተሩ እኛም በትዳር መካከል ያለውን አለመግባባት በጣም አስቸጋሪ ከሆነ ብን ለትላልቅ አባቶች፣ ለትዳር አማካሪዎች፣ ለሃይማኖት አባቶች በመናገር ልንፈተው፣ አሊያ ደግሞ አስቸጋሪ ከሆነ ልንለያይ ወይም ደግሞ የምንፋታበት አግባብ ሊኖር ይችላል። ሌላው ነጥብ ደግሞ በትዳር ውስጥ ትናንሽ አለመግባባቶች ልክ በምግብ ውስጥ እንዳሉ ቃሪያ ናቸው። ቃሪያው ያቃጥለናል ግን ደግሞ ደስ የሚል ጣዕም ስላለ መመገቡን አንተው ልቁንም መብላት ያልፈለግናቸው ምግቦችን ሁሉ ያባላናል። ትዳርም ቃጠሎ ቢኖረውም ደስታውም ብዙ ነው። ልክ እንደ ቃሪያ ሁሉ ብቻችንን ማለፍ የማንችላቸው ችግሮችና የሕይወት ውጣ ውረዶች ሁሉ በጋራ የምናልፍበት ድልድይ ነው። ሁለተኛው ነጥብ ደግሞ በትዳር ውስጥ ልጅ ትልቁ የወጥ ማጣፈጫ አቅም ነው። ምክንያቱም ከላይ እንዳልኳችሁ በትዳር ውስጥ በሀሳብ አለመግባባት ሊኖር ይችላል። ለምን ቢሉ ባልና ሚስት ከተለያዩ ማህበረሰብ የመጡ ስለሆኑ የተለያዩ አመለካከት፣ የተለያዩ ሀሳብ ሊኖራቸው ይችላል። ግን በዚህ መካከል ልጅ ልክ ወጥኛ እንጀራውን አጣፍጦ እንደሚያበላን ቅመም ወይም ጨው። እንዴት አትሉም? ባልም ስለልጁ ልጁ የራሱን ሀሳብ ይተዋል፣ ሚስትም ስለ ልጇ የራሷን ሀሳብ ትተዋለች። አይደለም ልዩ የሚያደርጋቸውን ሀሳብ ቀርቶ ደስታቸውን ይተዋል። ሁለቱም የሚኖሩት ስለልጃቸው ልጃቸው ደስታ ነው። ምክንያቱም ለባለ ትዳሮች ትልቁ ተልኳቸው ወይም ስጦታቸው ልጃቸውን ወልደው በስነ ስርአት ማሳደግ። እናም ያልወለዳችሁ ባለ ትዳሮች ካላችሁ ልጃችሁን ወልዳችሁ ደስታቸውን ሙሉ እንድታደርጉ እመክራለሁ። እስኪ እናንተም ከማግባታቸው በፊት የነበረውን እይታና ካገባችሁ በኋላ ያለውን እውነታ ከታች ኮሜንት ላይ ጻፉልኝ። ሰላም፣ ፍቅር፣ ትግስትና ጽናት እመኛለሁ ለባለትዳሮች። መልካም ሳምንት እመኝላችኋለሁ ተመልካቾቼ። ሰላም።